ችን ወደ እናንተ ተመልሰን መጥተናል፣ ከአፍታ ቆይታ በኋላ። አሁን ደግሞ የምናልፈው ወደ አስማኡላሂል ሑስና ነው። ቀልባችን ረጠብ የምናደርግበት አንድ አስተያየት አይቼ ነበረ። አስማኡላሂል ሑስናን እያዳመጥኩ ነው ያለፈኝን ግን ከነፋይዳቸው ፋኢዳቸው ከነ ጥቅማቸው የት ላገኝ ይችላለው ማገኝበትን ቦታ ብሎ ጠቅስ ልንጠይቆ ነበረ። ያው የሱና ኦፊሻል የሆነ የዩቲዩብ ቻናል አለ፣ እዛ ላይ ማግኘት ይቻላል። ወይም ደግሞ ቴሌግራም ቻናልም አለው፣ አሱና ቲቪ በዛ ላይ የዩቱብ ሊንኩ ስለሚለቀቅ እዛ ላይ ገብቶ የአስማኡላሂ ልሑስና ይሁን አሱና ላይ የሚለቀቁ ደርሶችንም ጠይቁ፣ ፕሮግራም ይሁን የሚስኩ ሱና ሙሉ ፕሮግራሞችንም ይሁን እዛ ላይ ማግኘት ትችላለህ እንላለን። ወደ ሚስኩ ሱና ብሎ ሰርች ካደረገው ራሱ ይመጣል። ዩቲዩብ እንደዛው የቴሌግራምን ደግሞ ኢንሻአላህ ከታች እስክሪን ላይ የምናስቀምጥላችሁ ይሆናል። ይህንን አይታችሁ ቀጥታ ጽፋችሁ እንግዲህ ወደዛ ገብታችሁ ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ከላይ ኦል የምትለዋን ነክታችሁ ሁሉ ላይ በሚለቀቅበት ሰዓት ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ የድረሰኝ ካላችሁ በእጃችሁ ነው በእጃችሁ ያለው ሁሉ በእጄ ሁሉ በደጄ ተብሎ እንደሚባለው አሱና ቲቪም በእጃችሁ፣ በስልካችሁ፣ በኮምፒውተራችሁ የሚገኝ ይሆናል ኢንሻላህ። ይህንን ካደረግን ቀጥለው ወደ አስማኡላህ ሊስና ልባቸው ወደ ዲዋንን ይልትል ነበር። ዲዋንንም እንገዛለን፣ እኛም አላህ ይሙላልን ቅድሚያ ክፍያ መቶ ሰማኒያ አምስት ሺህ ብር ተከፍሎ ቀስ ብሎ የሚከፈልበት ከወለድ ነጻ የሆነ ሸሪዓን ያማከለ አይደለም፣ ሸሪዓን ያማከለ ወለም ዘለም ሳይል ሰላሳ ፐርሰንቱን ከተወሰኑ ወራት በሆኑ ቀስ ብለን የምንከፍለው ሲሆን የተቀረውን ሰባ ፐርሰንት ደግሞ ዘና ብለን እየኖርንበት እግሬን ዘርግቼ የምንኖርበት አንድ አባባል አለ። እስቲ እግሬን ልዘርጋው እበራፌ ድረስ የኔማ ዲዋኔ እስካለልኝ ድረስ እያሉ ወደ አስማኡል ሑስና

አንድ ሰው መንዋዘበ ዐለይህ ሁሌ የሚደጋግመው እንደሆነ አላሁ ሱብሓነሁ ወተዓላን ማወቅን ይወፍቀዋል አሉ። አላህን እና ባህሪያቶችን እንዲያውቅ አላህ ያደርገዋል ወይም ይህንን ነገር ይወፍቀዋል አሉ። አላሁ ሱብሓነሁ ወተዓላን ማወቅ ተብሎ ሲባል ደግሞ ከዚህ ፊት በነበረን ደርስ ላይ የምንጠቀስ ነው። አላህን ማወቅ ተብሎ ሲባል ሶስት ነገራቶችን በማወቅ ነው የሚሆነው። አንደኛ ለአላህ የሚበቃለትን ባህሪያቶችን በማወቅ እሱም አንዳንዱ ዑለማዎች ሀያ ባህሪያቶችን ማወቅ በእያንዳንዱ ሰው ላይ ግዴታ ነው ብሎ ሲሉ፣ አንዳንዶቹ ደግሞ አይ ሀያ አይደለም እነማ አስራ ሶስት ባህሪያቶችን ማወቁ። ማወቅ ተብሎ ሲባል ቃላቶችን መሸምደር ሳይሆን ኢነማ ያንን ነገር አውቆ በነዛ ነገር ማመኑ በእያንዳንዱ ሙስሊሞች ላይ ግዴታ ነው ይላሉ። ይህም እነዚህ ሀያዎቹ አብደው ቢስሚላሂ ወረህማኒ የሚለው ላይ የተጠቀሱ ናቸው። አልውጁድ አንደኛ፣ አላሁ ስብሓነሁ ወተዓላ ያለ ጌታ መሆኑ ያለ ነው፣ ለመኖሩ ጥርጥር የለውም። አሃዳዊ መሆኑን፣ በጌትነቱ አጋር እንደሌለው፣ ቀዳማዊ እንደሆኑ፣ ለመኖሩ ጅማሪ እንደሌለው፣ ለመኖሩ መጨረሻ እንደሌለው፣ በራሱ የተብቃቃ መሆኑን፣ ሰሚ መሆኑን፣ ተመልካች መሆኑን፣ እነዚህን ፍጥረታትን አለመምሰሉ። እነዚህን ባህሪያቶችን እያንዳንዱ ማወቅ አለበት። እያንዳንዱ አስራ ሶስት ናቸው እነዚህ አስራ ሶስቱ ባህሪያቶች ምንድን ናቸው የሚለውንም እንሻላ ታማኝ ከሆነ አሳቲዛ መሻይኾች ልንወስድ ይገባል ማለት የዲን እውቀት ከማንም ዝም ብሎ የሚወሰድ አይደለም የዲን እውቀት ጥንቃቄ የሚያስፈልገው ነው ሶሻል ሚዲያ ላይ ፌስቡክ ላይ ስላገኘሁት ብቻ ያንን መውሰድ አለብኝ ማለት አይደለም ወይ ደግሞ ቁርአን በአማርኛ ወይ በእንግሊዝኛ ወይ በተለያየ የተተረጎመና ያ ትክክለኛ ትርጉም ነው ማለት አይደለም ለሓሸ ወከላ በጣም ብዙ ብዙ ብዙ ሰዎች አሉ። በእስልምና ስም ቁርአንን እንፈስራለን እንደዚህ እናረጋለን እንዲ እናረጋለን እያሉ በሙስሊም ስም ኪታብ እየተሰራ ላኪን ላሰውየው ሰውየው ሙስሊም አደለ ወላ በኪታብ ውስጥ ያለው የሙስሊሞች እምነት ያልሆነ እጅግ በጣም ብዙ አለ። እንዲያውም በጣም የሚገርመኝ አንዳንድ ቁርአንን የአማርኛ ተፍሲርን ወይ የሆነች ነገርን ይዘው እንደ ማስረጃ ያንን እያደረጉ የሚከራከሩ አለ። ያ አደለም እኮ ከሰማይ የወረደው ይሄ አማርኛው ወይም የተተረጎመው ሰውየው እሱ በሚፈልገው አይነት ሁኔታ የተረጎመው ነው። ማንነቱም ይታወቃለ ትክክለኛ የሚተረጉማሉ፣ ማንነቱም ማይታወቅ አበላሽቶ የሚተረጉምም አለ። ስለዚህ ምንድን ነው እማነበው የዲንን እውቀት ነው። ስለዚህ የዲን እውቀት ደግሞ ዝም ብሎ በማንበብ የሚገኝ አይደለም ማለት ነው። በሶሻል ሚዲያ ሊሆን ይችላል፣ ወይም በሌላም አንዳንድ ከጎግል ላይ ሰርች ያደረግና ፈትዋ ይሰጣል። ሐሻ ወከላ፣ አይቻልም። አሁን በቅርብ እንዲህ አንዳንድ ቴክኖሎጂ ተራቅቀ ተብሎ የሰማ ነውም አለ አንዳንድ የሙስሊም ሀገራት ላይ ሮቦት ሰርቶ ያ ሮቦት ፈትዋ የሚሰጥ ይሄ ሮቦቱ እንዴት ነው ፈትዋ ሊሰጥ የሚችለው? ፈሊዛሊከ መጠንቀቅ አለብን። የዲኔን እውቀት በምንድን ነው

አልሙካለፈቱ ሊልሐዋዲስ ፍጥረታትን የማይመስል ማለት ነው። ስለዚህ እነዚህ አስራ ሶስቱን ባህሪ ማወቅ ግዴታ ሲሆንብን አላህ የሚገለጽበት ባህሪያቶች ናቸው። የነዚህ የአስራ ሶስቱ ግልባጭ ደግሞ አላህ የማይገለጽበት ባህሪ ነው። አላህ አይሰማም፣ አያይም፣ አይናገርም፣ ፍጥረታትን ይመስላል፣ ይሄ የመሳሰለው አላህ የሚገለጽበት ባህሪ አይደለም። ሶስተኛው አላህን የምናውቅበት ለእሱ የሚበቃለትን ማወቅ ነው። ፍጥረታትን መፍጠሩ ማጥፋቱ

እኔ ያሉት ነገር የዛ ግልባጭ ናቸው ማለት ነው፣ ጃሂል ናቸው ማለት ነው። ስለዚህ እንደዚህ አይነት ዝም ብለን ከዲን የሌለን እየተፈላሰፍን የምናወራ ብዙ ሰዎች አለን። አላህ ልንፈራ ይገባል። ስለዚህ እኔ እኔ ያለ በአጠቃላይ እንደዚህ ነው ተብሎ የሚባለው ይሄ በሸሪዓችን የለም ማለት ነው። አላሁ ስብሓነሁ ተዓላ አዋቂ ነው። አል ዓሊም የሚለው ነው የአላህን ስም እያየን ያለ ነው።

ለመሄድ ቁርጥ ያለ ውሳኔን ወስኜ ብነሳና ከዛ በኋላ የሆነች ሓጅ አጋጥመኝ ወደዛ ከመሄድ ዛሬ ብቆጠብ፣ አላህ እንደማልሄድ ያቅ ነበረ። ቢሄድስ በምን አይነት ሁኔታ ነው የሚሄደው? ስንት ሰዓት ነው የሚነሳው? ስንት ሰዓት እዛ ደርሳለሁ? አካሄዴስ አጠገብ የሚቀመጠው ማነው? በርሬ ነው የሚሄደው? በፕሌን ነው የሚሄደው? በምድር ነው የሚሄደው? ይህንን እያንዳንዱን አላሁ ስብሐነሁ ተዓላ

ታዲያ መዕነው ምንድን ነው የሚለውን ስናይ፣ አላሁ ዓሊሙን በሲር የምናወራውንም በሚስጢር የምናወራውንም በግልጽ የምናወራውንም በውስጣችን የምንደብቀውንም እያንዳንዱን ነገር አላህ ያውቃል። እያንዳንዱን ነገር አንዳንድ ዑለማዎች ምን ይላሉ? አላሁ ስብሓነሁ ወተዓላ የዕለሙ ደቢበ ነምላህል እቲ ያ ነምል ወይም ደግሞ የጉንዳንን ሐረካዋን ደቢ በነምላ የጉንዳንን ሐረካዋን እንኳን አላህ ያቃላሉ። ቀዩን ጉንዳን አይደለም፣ ኢነማ ጥቁር የሆነችውን የሷን፣ ዐለ ሰኽረት ሰማእ፣ ድፍን በሆነ ቋጥኝ ላይ ይሄ ድንጋይ አለ ጥቁር ድንጋዮች፣ በዛ በጥቁር ድንጋይ ላይ ያሉትን ያለችውን፣ ያቺ ጥቁር የሆነችውን ጉንዳን ወይም ትኑሼ ወይም ቁንጫ ብሎ የሚሉት

የሚንቀሳቀሱት የሆኑም ብናኞችን እንኳን አላህ ያውቃል። እጄን እንዲሳራግፍ እኮ የሚታዩ የሆኑ ብናኞች አሉ። የሆነ ጨረር በመስኮት ወይ በሆነ ቀዳዳ ሲገባ የሚታዩ ብናኞች አሉ። እነዛን አላህ ያውቃል። ከአላህ የሚሰወር አንድም ነገር የለም። ወያዕለሙ ሲራ ወአኽፋ ሲር አድርገን

ደብቀን የያዝነው ሚስጥር ብዬ የምለውንም እንኳን አላህ ሱብሓነሁ ወተዓላ ያቀዋላሉ። ታዲያ አሁንም እዚህ ጋ አንድ ልንጠነቀቀው የሚገባ ነገር አለ። ነቢዩና ሙሐመድ ሰለላሁ ዓለይሂ ወሰለም አላህ የሚያቀውን ነገራቶች በአጠቃላይ ሰይድ ያውቃሉ ይባላል። አያውቁ፣ ሰይ አያውቁ። ነቢዩና ሙሐመድ ሰለላሁ ዓለይሂ ወሰለም አለራእሲ ናቸው። እናልቃቸዋለን፣ እንወዳቸዋለን። ግን ከደረጃቸው በላይ ከፍ እናደርጋቸው መውሊዳቸውን እናወጣለን ይሄ ማለት ከደረጃ በላይ ከፍ አደረግናቸው ማለት አይደለም። እነሱን እናሞግሳለን። ይሄ ማለት ከደረጃ ከፍ ማለት አይደለም። ለ ከደረጃ ከፍ ማድረግ ብሎ ማለት ለምሳሌ እንደዚህ አይነት ንግግር መናገር ነው። አላህ የሚያቀውን ነገር ባጠቃላይ ሰይድ ያውቃሉ ብሎ ማለት ይሄ ከደረጃቸው ከፍ አደረግናቸው ይባላል። ይሄ ድንበር አለፍን ተብሎ ይባላል። ስለዚህ አላህ እንዲያቁ ያደረጋቸውን ነገር እንጂ አላህ የሚያውቀውን ባጠቃላይ ሰይድ አያውቁ

አልትራሳውንድ በሚያነሱበት ሰዓት በግምት የሚናገሩት ሁኔታ አለ እንጂ ወንድ ነው፣ ሴት ነው፣ እንዲህ ነው እያሉ ይናገራሉ። ግምት ነው ይሄ፣ እያዩት ቢሆንም ግምት ነው። በማህፀን ውስጥ ያለውን አላህ ሱብሓነሁ ወተዓላ እንጂ ሌላ የሚያውቅ የለም። ሁለተኛ፣ ማ ፊ ገድ ነገ ላይ የሚከሰተው ነገር ምንድነው የሚከሰተው የሚለውን ካየን አላህ እንጂ ሌላ ያውቅም። አንዳንድ ወልዮች አላህ ከሽፍ ያደረገላቸውን ሊናገሩ ይችላሉ። አላህ ያሳወቃቸውን እንጂ በጭራሽ ነገ አይደለም። ከአንድ ደቂቃ በኋላ ከአንድ ሰከንድ በኋላ ምን እንደሚከሰት አላህ እንጂ ሌላ የሚያውቅ የለም። ሶስተኛ፣ ወላ የዕለሙ መታ የአቲ ልመጠር አሓዱን ኢላ ላህ። ዝናብ መቼ እንደሚመጣ ከአላህ ውጭ ሌላ ሚያውቅ የለም። አላህ እንጂ ሌላ አያቅም። ወላ ተድሪ ነፍሱን ቢአይ አርድን ተሙት። እንደዛው ነፍስ የት ነው የምትሞተው የት እቤት መንገድ ላይ ውጪ ሰፈር ላይ አላህ እንጂ ሌላ ያውቅም። አዝራኤል ነቢዩላህ ሱለይማንን ዓለይሂ ሰላም ለመዘየር ወደ እነሱ በመጣበት ወቅት አንድን ሰው አጠገባቸው አይቶ ትኩር ብሎ ያያቸው ጀመር። ትኩር ብሎ ሲያየው ያንን ሰውየውን ይሄ ሰውየው ፈራ። ስም አዝራኤል የሆነች ወደ ውጭ ወጣ ሲል ነቢዩላህ ሱለይማንን ይሄ ሰው አናገራቸው ይላሉ ወደ ህንድ ላኩኝ የይ ሰው የአስተያየቱን ያስፈርቶኛልና፣ ወደ ህንድ ላኩኝ ብሎ ኢላቸውና፣ መርሓበ ብለው ንፋስን አዘው ወደ ህንድ ላኩት። ስመ አዝራኤልን ጠየቁት። ለምንድን ነው እንዲህ ትኩር ብለ ስታየ የነበረ አሉ። ከተወሰነ ደቂቃዎች በኋላ ህንድ ላይ ሩሑን እንዳወጣ ታዝዤ ነበር። አላህ አዞኛል። ሰውየውን ደግሞ ሳይ እዚህ ቁጭ ብሏል። እናንተ ጋ እንዴት ሄዶ ነው እዛ በዚህ ቅጽበት እዛ ደርሶ ሩሑን የማወጣው ብዬ እያሰብኩ ነበር የማየዋሉ። ታዲያ ነቢዩና ሙሐመድ ምን ይላሉ? ከሞት እንደምትሸሹት ወይም ከሞት እንሸሻለን ብላችሁ እንደምትሞክሩት ከሪዝቃችሁም ለመሸሽ ብትሞክሩ ከሞት እንደማታመልጡት ሁላ ከሪዝቃችሁም አታመልጡም ይላሉ። ሱብሓነ ላህ። ታዲያ ነፍስ መቼና የት እንደምትሞት አታቅም።